ዕብራውያን ምዕራፍ አንድ ቁጥር አንድ ጀምሮ እና ነበዋለን ሐሳቡን እንዲህ ይላል ከጥንት ጀምሮ እግዚአብሔር በብዙ አይነት እና በብዙ ጎዳና ለአባቶቻችን በነቢያት ምን ብሏል? በስንት አይነት መንገድ በብዙ አይነት መንገድ በብዙ ጎዳና ለአባቶቻችን በነቢያት ተናግሯል። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ምን አለን አለ ለአባቶች የተገለጠው የነበረው የተናገራቸው በነቢያት ነበር። ዛሬ ግን በዘመን መጨረሻ ለኔና ለናንተ አሜን። በማ በኩል ከጎን ያለውን ሰው ከእንግዲህ በሉ እባክህ፣ እግዚአብሔር አንተን የሚያወራ በሉት። በዘመድ አይደለም፣ በጓደኛ አይደለም፣ በነቢያት አይደለም፣ በሐዋርያት አይደለም፣ በልጁ በኩል ዛሬ ይገለጣል በሉት። በልጁ በኩል ዛሬ ይገለጥላችኋል። በአባቶች ዘመን ሲኖር እግዚአብሔር ለአባቶች የተገለጠው በነቢያት በኩል በብዙ አይነት መንገድ ነበር። አባቶች የሚያምኑት የነበረው የላካቸውን ነቢያት ነበር። የሚያምኑት የነበረው ይፈሩ የነበረው፣ ይሰግዱ የነበረው፣ ይንቀጠቀጡ የነበረው በሚያወራቸው በነቢያት በኩል ነበር። የእስራኤል ህዝብ እጅግ አመፀኛና ልቡ የደነደነ ህዝብ ነው። በህይወታቸው ግን የሚያምኑበት እንደ አምላክ አድርገው ሙሴን እግዚአብሔር አስክሬኑን ባይሰውረው እንደ ጣዖት ሞቶ ይሰግዱለት ነበር። ለምን? እስራኤልን አራት መቶ ሰላሳ ዓመት ሙሉ ባሪያ ሆነው ከነበሩበት ባርነትና ከመከራ ህይወት ያወጣቸው ስለነበር። በምን? በታምራት። በምን? በድንቅ ሙሴ ሞቶ እግዚአብሔር ሬሳውን እንደበቀባቸው ለክ ኢያሱን እግዚአብሔር መተኪያ ሲያስነሳ ለኢያሱ እንዲህ ብለው ነው የነገሩት። ከሙሴ ጋር ይሰራ የነበረ ያ ታምራት ካንተ ጋር ከሆነ አሉ። ከሙሴ ጋር ይንቀሳቀስ የነበረ ያ ክንድ ዛሬም ካንተ ጋር ካለ የምትለውን ምን እንላለን? እንሰማሃለን አሉትና ሁለተኛው ሐሳብ ሲነግሩት እንገዛላለን አሉ። የእስራኤል ህዝብ እንደ አማልክት ወይም እንደ አምላክ አርገው የሚፈሩ የነበረው ሙሴ ነበር። እግዚአብሔር በርሱ ህይወት ስለተገለጠ የነበሩ አባቶች፣ መሳፍንቶች፣ ነገስታት በተነሱበት ዘመን ሁሉ እስራኤል ከእግዚአብሔር ምልክት የሚጠይቀው በአባቶች ዘመን ይሰራ የነበረው እጅ ዛሬ የሚገለጥ ነው ሚሉ የነበረው አባቶች ካደረጉት በላይ ማድረግ የሚችል ግን አንድ ልጅ መጣ። በአባቶች ህይወት ከተገለጠው በላይ መስራት የሚችል አንድ ኃይል መጣ። በሱ በኩል ነው ዛሬ የሚገናኛቸው። ዛሬ በሱ በኩል ነው የሚያወራቸው። መጻፈ መሳፍን ምራፍ ስድስት ላይ ስትመለከቱ እግዚአብሔር ለጌዲዮን ተገልጦ መልአክ ሁሉ ሲያወራው ያወራው አንተ ጽኑ ኃያል እግዚአብሔር ከአንተ ጋር ነውና ብሎ ሲለው ጌዲዮን የጠየቀው መልአኩን ምን ብሎ ነው? እግዚአብሔር በእርግጥ ከኛ ጋር ሆኖ ቢሆን ኖሮ ايه ሁሉ በልደረሰብን ነበር ባሎነብን ነበር። ያኔ አባቶችን ከግብጽ ባዳናቸው ጊዜ የተናገሩት ያ ታምራቱ ዛሬስ የታለ? እንደ ታሪክ አድርገው የሚያዩት የነበረው በነሙስ ነበር ዛሬ በልጁ በኩል የሚያልፍ ህይወት መጥቷል ዛሬስ ደግሞ በዘመን መጨረሻ ሁሉን ወራሽ ባደረገው ደግሞ አለማትን በፈጠረው በልጁ በዚህ ዘመን መጨረሻ ለእኛ ምን አለን ተናገረን አለ ከዚህ በኋላ ልንገራችሁ እግዚአብሔር በልጁ ያውራችሁ አሜን ለዛ እኮ ነው አብዛኛውን ህዝብ ጥገኛ የሆነው። ለዛ ነው አብዛኛውን ህዝብ እምነት ያጣው። የሚሰማው ከሰው ስለሆነ ነው። እግዚአብሔር በልጁ በኩል እናንተን ማውራት ሲጀምር፣ እምነታችሁ እጅግ የጸና ነው። ያን ጊዜ ጉልበት ነው የምታገኘው። ከዚህ በኋላ እግዚአብሔር በልጁ በኩል ያወራቸዋል። በአባቶች ዘመን ከተደረገው ታምራት ይልቅ ዛሬ በልጁ በኩል በእናንተ ህይወት ልዩ ነገር ይሆንላቸዋል። ስለዚህ ምን ይላል? እንዲህ ይላል ለኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ፣ ከመላእክትም ይልቅ እጅግ የሚበልጥ በአባቶች ዘመን ይዘራ ከነበረው እጅ ዛሬም የሚበልጥ በመላእክቶች ያዩት የነበረው የተገለጠ ነገር ነበር። እሱም የሚያልፍ ነው። በሙሴ ሕይወት የተገለጠ የእግዚአብሔር ክብር ነበር። ከግብፅ ያወጣቸው እንጂ ሕይወት የሚሆናቸው አይደለም። በነቢያት ዘመን የተደረገ ታምራት አለ፣ ለጥቂት ቀን የሚሆን የሚያሻግራቸው እንጂ ሕይወት ሚሆን አይደለም። በመላእክቶች ዘንድ ከተደረገውና በነቢያት ከተሰራው ታምራት ከሁሉ የሚበልጥ ኢየሱስ አለ። ዛሬ አንድ ነገር ልላችሁ እወዳለሁ። ከሁሉ በሚበልጠው በልጁ በኩል እግዚአብሔር ዛሬ ይገለጥልሃል። ሙሴ በህይወቱ ያደረገው ታምራት ከግብፅ አወጣቸው እንጂ እስራኤልን ህይወት አልሆናቸው። በልጁ የተደረገው ነው የእግዚአብሔር ህዝብ ህይወት እንዲሆናቸው ያደረገው። በመስቀል ላይ የተደረገው የሆነው ነው ለእስራኤል ህዝብ መዳን ይሆናቸው። በነቢያቱ ህይወት፣ በአባቶች ዘመን ከተገለጠው ክብር ይልቅ ዛሬ በልጁ በኩል በእናንተ ህይወት የሚገለጠው ክብር ይበልጣል። የሚበልጥ ተእምራት የሚበልጥ የእግዚአብሔር ኃይል የሚበልጥ የእግዚአብሔር ክንድ የሚበልጥ በልጁ የሚሆን ያ መገለጥ እንደ ታሪክ ነበር። የእስራኤል ህዝብ በነቢያት ህይወት የተደረገውን ተእምራት የሚያወራው ተመልከቷቸው እነ ጌዴዎን እንደ ታሪክ ነበር የሚያወሩ የነበሩ። ተመልከቷቸው እነ ሙሴን፣ ተመልከቷቸው እነ ኤልያስን፣ ተመልከቷቸው እነ ኢያሱን የነበረውን ያንን እጅ እንደ ታሪክ አድርገው በሚያዩበት ዘመን አዲስ ኪዳን ስንመጣ በልጁ የተደረገው ነገር ሁሉ አስናቀው። የነበሩ አባቶች ሁሉ እንደ ታላቅ ስራ አድርገው ለምልክት እንኳን ሲሹ በሙሴ ህይወት፣ በአባቶች ዘመን የተደረገው ያ ላይ ብለው ሲሉ በመስቀል ላይ የተደረገው ስራ በምድር ላይ ዋው ያሉትን ነገር የበታች አረገው። ዛሬ በእናንተ ህይወት ላይ በነቢያቱ ከሚደረገው ታላቅ አድርጋችሁ የምታዩት የመስቀሉ ስራ ዛሬ ያወርደዋል። እኔ አንድ ሰው ሰሎ ባህር ከፈለ፣ ፀሐይን በገባውን አቆመ፣ እሳት ከሰማይ ወርዳ በላች እያሉ እባክህ እያሉ የሙሴ አምላክ የኤልያስ አምላክ ብለው በሚጠሩበት ዘመን መጣና ቅዱስ ጳውሎስ ሲያየው በእነሱ ህይወት ከተከፈለው መስዋዕት ይልቅ ኢየሱስ የሆነው ነገር በለጠበት። ስለዚህ ስሙኝ፣ በመላእክቱም ዘንድ ከተደረገውና በነቢያቱ ህይወት ካያችሁት ይልቅ የኢየሱስ የሚበልጥ ነዋል። ነቢያቱ አለ ባህርን አሻግሯቸዋል። አለ ነቢያቱ አለ አዎ ለውጊያ ስትወጡ ድል እንድታገኙ አድርጓቸዋል። ነቢያቱ አዎ ተራበን ስትሉ ከሰማይ መናን ወርዶ እንድትመገቡ አድርጓቸዋል። አለት ሰንጥቀው ምንጭ አጠጥቷቸዋል። ከዛ ሲያየው ግን ኢየሱስ የከፈላቸው ነገሮች ሁሉ ለሚያልፉ ሳይሆን መላእክቱ ካደረጉት ነገር ይልቅ ሐዋርያቱን ከከፈሉት መስዋዕትና በነሱ ህይወት ከተደረገው ታምራት ይልቅ ኢየሱስ በመስቀል ላይ ያደረገው ነገር ይበልጣል። በሉ የኢየሱስ ይበልጣል በሉ የኢየሱስ ይበልጣል። አንድ ሰው ጮኸ አሜን ይላል። በዮሐንስ ህይወት የሚሆነውን ነገር ሁሉ ባዩ ጊዜ የነበሩ ነቢያትም የነበሩ ህዝብም ሁሉ እንጠብቅ የነበረው እና እናፍቂ የነበረው ለብዙ ዘመን በነቢያት አፍ ሲነበር የነበረው ሲወራ የነበረው አንተ ነህ አሉት። እሱ ምን አላቸው? ኖ ኖ ኖ አለ። እኔ መንገድ ጠራጊ ነኝ፣ ገና አለ፣ ከኋላ የሚመጣ ግን ከሁሉ ፊተኛ የሆነ ወይኔ፣ ከእኔ ይልቅ እሱ ምን ያለ ነው አለ የከበረ ነው። በዮሐንስ ሕይወት የሚደረገው ታምራት አምላክ ነው ብለው እንዲቀበሉት አድጓል እኮ ዮሐንስ፣ ግን እንዲህ አለ አሁን ነው ከእሱ አንጻር ስታዩ ቆሻሻ ማጸዳ ነኛ

በጣም የሚገርማችሁ ነገር እነሱ እኮ በእሱ ህይወት የሚደረገውን ነገር አይተው በቃ ይሄ መሲው ነው ብለውታል። እሱ ግን ምን አለ? ገና የጫማውን ጠፍር በታ ዘንድ የማይገባኝ አለ። በኢየሱስ አንጻር እነሱ ሲያነጻጽሩት መሲው ነው ብለው ሊያነግሱት ባዩ ሰዓት አመጣና አምጥቶ እግር ስር ጣለው ራሱን እሱ ስታስተያዩኝ አለ። ሰማይና ምን አይነጻጸርም አለ። የሚበልጥ እየመጣ ነው አለ። ከሁሉ የከበረ እየመጣ ነው አለ። እግዚአብሔር ምስክሬ ነው። በእናንተ ህይወት የሚገለጥ በነቢያቱ ህይወት ከተደረገው ታምራት በመላእክቱ ዘንድ ከተገለጠው ክብር ይልቅ የሚበልጥ እየመጣ ነው። የሚበልጥ እየመጣ ነው። ከሁሉ የላቀ እየመጣ ነው። ከሁሉ የከበረ እየመጣ ነው። ይህ ይገለጥልኝ የሚል ሰው ብቻ አሜን ይበለኛ። ይመጣል የተባልከው አንተ ነው ወይ ስንጠብቂስንጠብቅ የነበረው አንተ ነው ወይ? ለብዙ ዘመን የተነገረልን የትንቢቱ ፍጻሜ መሲሁ አንተ ነው ወይ? ሲሉት ነው። እኔን አታነጻጽሩኛል በኢየሱስ አንጻር እኔን ስትመለከቱ ከጫማው በታች እንኳን የነበረውን የእግሩን ጠፍር ልፈታ ማይገባኝ አለ። እሱ ግን ገና የሚመጣ ከሁሉ ፊት የነበረ አለ። ከዛስ የከበረ አለ። ከሁሉ የተሻለ አለ። የሚበልጥ የመጨረሻውን ሀሳብ ዕብራውያን ጸሐፊ ሲዘጋ በፊት ስለነበሩ ነቢያት ብዙ ነገር ይናገር ነበር። ዕብራውያን 11 18 ጀምሮ ያለውን ቃል አውጣልኝና አይታችኋል። ዮሴፍም ወደ ሞት ቀርቦ ሳለ በእምነት ስለ እስራኤል ልጆች መውጣት አስታወሰ፣ ስለ አጥንቱ አዘዛቸው። ሙሴም ከተወለደ በኋላ ወላጆቹም የአማረ ሕፃን መሆኑን አይተው በእምነት ሶስት ወር ሸሸጉት፣ የንጉሱንም አዋጅ አልፈሩም እያለ ይናገርና ቁጥር 29 29 በደረቅ ምድር እንደሚያልፍ በኤርትራ ባህር በእምነት ተሻገሩ። የግብጽ ሰዎች እንግስ ሲሞክሩ ምን አሉ? ይላል ተዋጡ ነው። በነቢያቱ ሕይወት የሆነውን ነገር ነው እያወራ ያለው። ይሄ ተደርጓል፣ ይሄ ተደርጓል። በእሳት ውስጥ አልፈዋል። አንበሳ ጉድጓድ ውስጥ ገብተው ወጥተዋል። ቀይ ባህርን ተሻግረው ሄደዋል። አራት መቶ ሰላሳ ዓመት ባሪያ ሆነው ከነበሩበት ምዕራፍ አምልጠዋል እያለ ብዙ ስለ ነቢያቱ ዕብራውያን ጸሐፊ ይናገር ይናገርና ከሁሉ ግን እጅግ የሚበልጥ የኢየሱስ እንደሆነ መደምደሚያው ላይ ይዘጋዋል። ዮሴፍም ሊሞት እኮ ነው። ሊሞት ቀርቦ ትዝ የሚለው ነገር ያኔ የተደረገው ነው። ሊሞት ቀርቦ ትዝ የሚለው ነገር ያኔ የተሻገሩበት ነገር ነው። እረ፣ የሚበልጣለ በልጁ በኩል በእናንተ ህይወት የሚሆን የሚበልጣለ፣ አንድ ጊዜ ብቻ ጭውና፣ ሰይጣንም ምድርም፣ ንፋስም፣ አየሩም፣ ደመናውም ይስማ፣ ኢየሱስ ከሁሉ ይበልጣል ብሎ ሊሞት እኮ ነው ደርሶ የተሻገሩት ያ ኃይል ነበር። ለካስ በኢየሱስ ሲታሰብ በነሙሴ ሕይወት ከተደረገው በኢየሱስ የሚሆነው የከበረ ነው። በደረቅ ምድር እንደሚያልፍ በኤርትራ ባህር በእምነት ተሻገሩ። የግብፅም ሰዎች ሲሞክሩ ተወጡ። የኢያሪኮም ቅጥር ሰባት ቀን ከዞሩበት በኋላ በእምነት ወደቀ። ጋለሞታይቱ ምርሃብ ሰላዮች በሰላምም ተቀበለቻቸው፣ ከማይታዘዙም ጋር በእምነት አልጠፋችም። እንግዲህ ምንል አለው። አሁን ስለ ነቢያቱም ፍጻሜ ድምደማ ጀመረ፣ ከሁሉ ስለሚበልጠው ስለ ኢየሱስ ራ። አሁን ብዙ ነገር ምናምን ነገር አለ፣ ተደርገዋል፣ ተደርገዋል፣ ተሻግረዋል፣ አልፈዋል፣ መጥተዋል፣ ብለዋልና እንግዲህ ግን ምን እንግዲህ ምን እላለሁ ስለ ጌዲዮን እና ስለ ባሪቅ ስለ ሳምሶም ስለ ዮፍታሄም ስለ ዳዊት ስለ ሳሙኤልም ስለ ነቢያቱም እንዳልተድርግ ጊዜ ያጥርብኛል እማወራው ሌላ አለኛል ብዙ ስለነበሩ ነቢያት ሥራ ተናገርኩ ግን ገና ያልተነገረለት የሚነገርለት አለኛ ከዚህ በኋላ በእንዳንተ ያወት ከእናንተ እውቀት ይልቅ የሚነገርላችሁ ስለ ኢየሱስ ይሆን ከመላእክቶቹ ከነቢያቱ ከአባቶች ስለሚበልጠው ይሆን ስለ መስቀሉ ሥራ ይሆን አሁን አንዳንድ ሰዎች እንዴት ነው ብላችሁ ብትሉ እኔ ብዙ ታሪክ አለኝ ነው የምትሉት። ከእናንተ ታሪክ ይልቅ የሚበልጥ የኢየሱስ ታሪክ በእናንተ ሕይወት ላይ መነገር ይጀምር፣ በእናንተ ጓዳ ላይ መወራት ይጀምር፣ በእናንተ ኑሮ ላይ መነገር መሰበክ ይጀምር እንዳልተርክ ጊዜ ያጥርብኛል አለና፣ እነርሱም በእምነት መንግስታትን ድል ነሡ፣ ጽድቅን አደረጉ፣ የተሰጠውንም የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትንም ኃይል አጠፉ፣ ከሰይፍም ስለት አመለጡ፣ ከድካማቸውም በረቱ፣ በጦርነት ኃይለኞች ሆኑ፣ የባድ ጭፍሮች አባረሩ። ሴቶች ሙታናቸውን በትንሳኤ ተቀበሉ። ሌሎችንም መዳን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞቱ ድረስ ተደበደቡ። ሌሎችም መዘበቻ በመሆናቸው በመገረፍ ከዚህም በላይ በእስራትና በወኅኒ ተፈተኑ። በድንጋይም ተወግረው ሞቱ ተፈተኑ ተበተኑ በመጋዝም ተሰነጠቁ፣ በሰይፍ ስለተገለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራውን በዋሻ በምድርም ጉድጓድ ተቀበዘበዙ። እነዚህም በእምነታቸው ተመስክሮላቸው ሳሉ የተሰጠውንም የተስፋውን ቃል አላገኙም። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አስቀድሞ አይቶ ነበር። ሰለማ እስቲ ሰለኛ በሉ ምን የሚለውን ነገር እስቲ የሚበልጥ በሉ። እግዚአብሔር በእናንተ ያየው በነቢያቱ አፍ ከተነገረው ይልቅ የሚበልጥ ነው። በነቢያቱ አፍ ከተበራው ይልቅ የሚበልጥ ነው። በአባቶች ዘመን ተደረገ ተብሎ እንደ ታሪክ ከተጻፈው በላይ የሚበልጥ ነው። እስቲ እግዚአብሔር በእኔ በልጁ በኩል የሚበልጠውን አይቶልኛል። እግዚአብሔር የሚበልጠውን አይቶባቸዋል። በነቢያቱ በአባቶች ዘመን በመላእክትም ዘንድ ከተደረገውና ከተወራው ታሪክ ይልቅ በእናንተ እግዚአብሔር በኢየሱስ በኩል የሚበልጠውን አይቶላቸዋል። የትላንትናው በላያችሁ ተጭነው እንዳታዩት የፊተኛውን ደግሞ የኢየሱስን ስራ በእናንተ ሕይወት የሚበልጠውን እንዳታውቁት የተቀመጠ ዛሬ ሸክም ይውደቃ። የከበባችሁ ዛሬ ይውደቃ። አምስት መቶ ሺህ ይለቀቃል፣ ህንጻ ትገነባለ፣ ጀርመን ትገባለ፣ ጃፓን ትሄዳለ እያልኩ አይደለም። በነቢያቱ ሕይወት እንደ ታሪክ ከተነገረው ታምራት ይልቅ በዘመን መጨረሻ በኢየሱስ ባንተ ህይወት የተደረገው የሚበልጥ ነው። የእምነታችሁ ጅማሬና ፍጻሜ ራስ የሆነው ኢየሱስን አይታችሁ አሜን። ቶሎም የሚከበንን ከላያችን ላይ ጥለን አለ አራግፈን አለ ዛሬ በቃ እንዳታዩት የፊተኛውን የሚበልጠውን እንዳትረዱት በኋለኛው ታሪክ እላያችሁ ላይ ተጭኖ እንዳትሄዱ ያደረገ የተጫነ የከበበ ሁሉ አሁን ይወድቃል። በቃ ብዙ ሰዎች ጥለው ወደሚበልጠው ምዕራፍ ይገባሉ። ወደሚበልጠው ኃይል ይገባሉ። ወደሚበልጠው መረዳት ይገባሉ። ወደሚበልጠው መገለጥ ይገባሉ። እኔ ነኝ ያለ ሰው ዘሎ አሜን ይበላ። ስለዚህ የእምነታችን ራስና ፍጻሜ የሆነውን ኢየሱስን ተመልክተን በፊታችን ስላለው ሩጫ በትዕግስት እንሉት። እርሱም ነውር ንቆ በፊቱም ስላለው ደስታ በመስቀል ታክሶ በአባቱ ዙፋን ቀኝ ተቀምጧልና። የመጨረሻውን ሐሳብ የዕብራውያን ጻፊ ሲዘጋ ምን አላቸው? በነፍሳችሁ ዝላችሁ እንዳትደክሙ ኃጢያተኞች በደረሰበት እንዲህ ባለ መቃወም የጸናውን እሱን ምን በሉት? ማንን በቻሌንጅ ሁሉ የጸናውና ሁለተኛ በህይወቱ የገጠመውን ነገር ሁሉ ችሎ በአባቱ ዙፋን ቀን የተቀመጠውን ኢየሱስን ስለዚህ፣ ምንድነው ያለው? በነፍሳችሁ ዝላችሁ እንዳትደክሙ የሚለው ሀሳብ የትላንትናውን ታሪክ እያሰባችሁ ሳይሆናል፣ ፊተኛው ዘመን በኢየሱስ ለናንተ የተደረገውን እያያችሁ በኃጢአተኞች እንዲህ ባለ መቃወም አለ። በህይወቱ የገጠመውን ነገር ሁሉ ችሎ በአባቱ ዙፋን ቀን የተቀመጠውን ኢየሱስን አስቡት። ከዚህ በኋላ በእናንተ ቤት የሚታሰም በህይወታችሁ ትላንት ያለፈ ታሪክ ሳይሆን የመስቀሉ ስራ፣ በኢየሱስ የተደረገው ነገር። አንድ በረከት ልባርካችሁ ወደሚበልጠው ጸጋ ግቡ። በነቢያቱ ህይወት ከተደረገውና በመላእክቱ ዘንድ ከተደረገው ከሆነው ታምራት ወደሚበልጠው ወደ ሙላቱ ግቡ፣ ወደ ክብሩ ግቡ፣ ወደ ኃይሉ ግቡ፣ ወደ ልዩ መረዳቱ ግቡ። አንድ ሰው አሜን።